የተሰጠኝ አምስት ደቂቃ ነው። የታረኩት፣ ነርቨስ ሆኛለሁ። ወየው ውይ ውይ። እሺ ምናልባት እንዳረሳ የማመሰግናቸውን ሰዎች የተወሰነ ነገር ለመጽሐፍ ሞክር ያለውና፣ በመጀመሪያ እንግዲህ ሁልጊዜ ባለ ጊዜ ለሆነው ሁሉን ማድረግ ለሚችለው ለልዑል እግዚአብሔር ምስጋና ያቀርባለሁ። ትላንት በሱስ ህይወት ለነበረው ታዳጊው ሰይፉ ይህ የዛሬው ሽልማት ህልም ነው። ስለዚህ ለዚህ ላበቃኝ እግዚአብሔር ክብር ምስጋና ይሁን። በድጋሚ ያው እንግዲህ ሁላችሁንም እዚህ ያላችሁትን አመሰግናለሁ፣ ቤተሰቦቼን አመሰግናለሁ። በተለይ ደግሞ ቆንጂ ዮሐን ሚስቴን በእናታችሁ አመስግኑልኝ። በቅርቡ ነው። አስረኛ ዓመት የጋብቻ ባላችን ያከበርነው። እንኳን ለዚህ ቀን አበቃሽ፣ አስር ዓመት ሙሉ ስላቃጠልኩሽ። በነገራችን ላይ እቺ ውብ ባለቤቴ ቬሮኒካ ኑረዲን ሁሴን የአምስት ልጆች እናት ናት። አራቱን ክስተኛው ልጇ እኔ ነኝ። ያው ብዙ ነገር ችላይ ነው ምንኖረው ማለት ሰውን ለማዝናናት ሐሳብ ብዙ ጊዜ ሌሊትም ሊያስነሳ ይችላል። ያን ሁሉ ተቋቁማ ፍቅር እየሰጠች ልጆቻችንን በጋራ እየተንከባከብን እስካሁን ድረስ አንድም ቀን ሳቅ ሳይጎል ቤታችን አለን። የኔ ቆንጆ በድጋሚ እወድሻለሁ፣ ዕድሜ ከጤና ይስጥሽ። በድጋሚ ያው እንግዲህ በሬዲዮ በቲቪ ሳጠፋ እየመከራችሁ ላሳደጋችሁኝ መላው ኢትዮጵያውያን ምስጋናዬ ይድረሳችሁ። የእኔ ዋና ዓላማ እውነቱን ለመናገር የቲቪም የሬዲዮን ፕሮግራም ስንሰራ ዋናው ዓላማ ህዝቡን ለማዝናናት መሞከር ነው። ሁሉንም ወገኔን በኩል አይን ለማየት መሞከር ነው። ጥንካሬም ድክመቴም እንግዲህ የሚመነጨው ሰዎችን ለማዝናናት በማደርገው ጥረት ነውና እንድትረዱኝ በድጋሚ በትህትና እጠይቃለሁ፣ ባካችሁ። ከዛ ውጭ እንግዲህ በእኔ ህይወት ውስጥ የተለየ ቦታ ያላቸው ጋሻማራ አረጋዊ፣ ወደፊት ታሪኩን ትሰሙታላችሁ፣ አበበ ፈለቀ፣ ተመስገን አፈወርቅ፣ ኢቢኤስ፣ ሸገር ሬዲዮ እያልኩ በቀጥል ሊነጋ ይችላልና፣ እስካሁን ያልጠራኋችሁ በእኔ ህይወት ውስጥ የራሳችሁን ጠጠር የወረወራችሁ በአጠቃላይ በያላችሁበት ሆናችሁ ክበሩልኝ፣ ከፍ በሉልኝ። ከዛው ጪ እንግዲህ ሰይፉ በኤቢኤስ ፕሮዳክሽን ክሩ አለ ብዙ ያው ታቆታለች የቴሌቪዥን ፕሮግራም አዘጋጆች ከእንግዳ ጥያቄ ጀምሮ፣ የምታማክሩኝ ቀልድ የምትጽፉ የምታዋጡ፣ የካሜራ ባለሙያዎች በአጠቃላይ ከጀርባ የሆናችሁ ሰይፉ በኤቢኤስንም ታዲያስ አዲስንም ለመስራት ከኔ ጋር ደፋ ቀና የምትሉት ይህ ስጦታ ይህ ሽልማት የእኔ ብቻ ሳይሆን የእናንተም ነው። አመስግኑልኝ። በጣም ብዙ ናቸው። ከዛ ውጭ እንግዲህ ምት ነገር ብዬ ላጠናቅ፣ መቅዶኒያን ለማገዝ ባደረግነው ጥረት ገንዘባችሁን የሰጣችሁ መታችሁም፣ እዛ ስቱዲዮ ላደራችሁ የኪነ ጥበብ ሰዎች ይህ ሽልማት የሰጪውም ነው ገንዘቡንም የተቀበሉት የኪነ ጥበብ ሰዎች ናቸው እኛ ምክንያት ነን በተለይ እኔ ምክንያት ነኝና በአጠቃላይ መቅዶንያን በተመለከተ በሶስት ወር ውስጥ ለተሰበሰበው አንድ ቢሊዮን ብር ለነዛ አረጋውያንና የአእምሮ ህሙማን መርጃ ማዕከል የሚውል ነውና ይህን ላድረግ ይህ ክብር የእናንተ ነው የእኔ አይደለም ለማለት ያህል ነው በእናታቸው አመስግኗቸው በጣም ከዛ ውጭ እንግዲህ መቅዶንያ በተለይ የክብር ዶክተር ቢንያምን በተመለከተ እዚህ ሽልማት ላይ እንዲገኝ ጥሪ ቀርቦለት ግን ከ30 ደቂቃ በላይ ተቀምጦ መንቀሳቀስ ስለማይችል እዚህ ቦታ ላይ አልተገኘም። የቢኒ መታመም የመቅዶኒያ አጠቃላይ መታመም ነው። በአዲስ አበባ ላይ ብቻ ከ10 ሺህ በላይ አረጋውያን የአእምሮ ሕሙማንን ሰብስቦ የሚያኖር የሁላችንንም ጭንቀት የሚጨነቅ ሰው ነው። ይህ የዛሬው ሽልማት ፊት ለፊታችሁ ነው የምነግራችሁ። በቃ ሙነቱ ለሱ እንዲሆን አበርክቻለሁ። ለክቡር ዶክተር ቢኒያም እድሜ ከጤና ይስጥ። በቅርቡም እንግዲህ መቅዶኒያ በራሱ ዩቲዩብ ቻናል ገቢ ማሰባሰቡን ስራ ይቀጥላል። እና ሁላችሁም እንደተለመደው እጃችሁን በመዘርጋት መታችሁ ፕሮግራሙን በመሳተፍ እንድትሳተፉ ጥሬን አቀርባለሁ። የጽድቅ ስራ ሰርተን ሰይጣንን ለማሳፈር እናብር የሚል መልእክት አለኝ። ዛሬ ባካችሁ ለመቅዶኒያ። እንግዲህ ከአሁን በኋላ ምን ትመኛለህ ካላችሁኝ፣ በአጠቃላይ በአለምም በዚህም ሀገር ላይ ቦታ የተለዋወጡ ነገሮች አሉ። ኑሮና ሰው ሰው እንዲከበር ኑሮ እንዲረክስ የሚያደርግልን ቀን ይምጣ እባካችሁ። በዚህ ሰው ይከበር ኑሮ ይርከስ። ከዛ ውጭ እንግዲህ ፈጣሪ ኢትዮጵያና መላውን ዓለም ይባርክ። እዚህ አሜሪካን የመጣሁት መጀመሪያ የዛሬ 20 ዓመት ነው። ስመጣ ብዙ ኃይል አለ ጉልበት አለ፣ ግን የምር በቃ የማበር ላይ ችግር አለ። አሁን ልክ እንደ ቻይኒዝ እንደ ሌሎችም ዘሮች አንድ ላይ ብንሆን ብዙ ድምጽ መሆን ትችላላችሁ፣ አገር መቀየር ትችላላችሁ ብዬ አስባለሁ። ልዩነታችን ወደ ጎን በመተው በፍቅር በአንድነት ወደፊት የሚል መልእክት አለ ለእናንተ እዚህ ላላችሁ። ኢትዮጵያን በጠቃላይ እወዳቸዋለሁ፣ ኑሩልኝ። በጣም ነው ማመሰግነው፣ ስለተደረገው ነገር ሁሉ ከልብ ነው። እግዚአብሔር ይስጣችሁ መልካም ብሽ